አይነ በሲሩ አፍቃሪ ከሚለው ታሪክ ክፍል ዘጠኝ የኤልያስ ጋርድ አህመድ ላይ ሽጉጡን ያነጣጥራል። ግና ከመተኮሱ በፊት እንዲህ አለው፦ አለቃዬ ካዘዘኝ ጊዜ በኋላ ከመግደሌ በፊት አንድንም ሰው አናግሬ አላውቅም። ላንተ ግን አንድ ምክር ልምከርህ የውልህ አህመድ ያላሰብከው ዱብዳ ውስጥ እንደገባ ስለሚያውቅና እጅግ በጣም ፈጣን ውሳኔ እየወሰነ እንደሆነ ስለተረዳሁኝ፣ ሀሳብህን ልትቀይር የምትችል አንድ እድል ካለ ንገረኝና ላመቻችልህ። ከዛ ለአለቃዬ ይቅርታ ጠይቀህ ሀሳብህን መቀየርህንና እንደራራንልህ አድርጌ ልንገረው። አለበለዚያ ግን የምታወርሰው ልጅ እንኳ ሳይኖርህ ታሪክህን የሚጽፍልህ ቤተሰብ እንኳ ሳያይህ ታሪክህን ደመ ከልብ ሆኖ ይቀራል፣ አለው። ይህን ሲናገር በእርግጠኝነት አህመድ ሀሳቡን ይቀይራል ብሎ ነበር። አህመድ ግን ልቡ የጸና እምነቱን ደንዳና ነውና የተረጋጋ ስሜት እንዲህ ሲል መለሰለት። እህ እኔ የሚገርመኝ ያንተ ተላላኪነት ነው። ምላጭ እንደሳብክ እድሜህን ትጨርሳለህ። አንድ ነገር ልንገርህ፣ አንተ እኔን ምንም ማድረግ አትችልም። መተኮስ እንኳ አቅም የለህም። ምክንያቱም የምትተኩሰው እንኳ ለምን እንደሆነ አታውቅም። ምናልባት እኔን ተኩሰህ በመግደልህ የምታተርፋትን ሴት እንኳ ላንተ አታደርጋትም። አየህ አንተ ሰዎችን ትገድላለህ የሰዎችን እድሜ ትጨርሳለህ። ህልማቸውን፣ ተስፋቸውን በአጭሩ ታስቀራለህ። ከዛ አንተ የአእምሮ እስረኛና ቁስለኛ ሆነህ የአለቃህን ዕድሜ በየጊዜው ታራዝማለህ። የሰዎችን ደስታ ቀምተህ አንተ ለአንድም ሰከንድ ሳትደሰትበት ለአለቃህ ታሻግራለህ። በዚህም ጥቂት ብሮችን ታገኛለህ። ህይወትህ የተላላኪነትና የገረድነት ነው። አንተ በምንም ሞራል እኔን መምከራ አትችልም፣ አለው ጋርዱ ደሙ ፈላ። የመጨረሻ ቃል እንዲህ ሲል ተናገረ አህመድ። በህይወቴ ሁሉ ሽጉጥ ፊት ቆሞ እንጂ ወደ ላይ ቆሞ እጁን ወደ ላይ ሰር ዘርግቶ ቃሉ እየተርበተበተ ልቡ እየፈራ ማረኝ ያለኝ ሰው እንጂ በፍጹም እንዳንተ እንደዚህ ተከፍሶ የገደልኩት ሰው የለም። ምናልባት አዲሱን ታሪኬን በአንተ እጽፍ ይሆናል አለው። አህመዲም ልክ ነህ፣ እንደኔ ሆኖ የሚያከብርህ ሰው ሊኖር ይችላል። አየህ፣ የብዙዎቹን ፍጡር ብዙዎቹን ፍጡር አምላኪዎች ነን። አንተ አለቃህን እንደምታመልከው ሁሉ ምናልባት የየትኛውም እምነት ተከታይ ልትሆን ትችላለህ። ሙስሊም ብትሆን በቁርአኑ ክርስቲያን ብትሆን በመጽሐፍ ሌላም ብትሆን መመሪያው አትግደል የሚል ቃል እንዳለ ታውቃለህ አለቃህ ደግሞ ግደል ብሎ ግደል ብሎሃል ከጌታ በላይ የምታመልከው አለቃህን ስለሆነ ለሱ ትገዛለህ እኔ ደግሞ አንተን ከመከርከኝ ምክር የበለጠ የምገዛው ጌታ ስላለኝ እሱ እንዴት አድርጎ ከዚህ መንገድ እንደሚያወጣኝ አውቃለሁ። ስለዚህ አንተ ከቻልክ ልትገድለኝ ሞክር አለው። ጋርዱ በዚህ ጉዳይ ላይ ብዙ መቆየት አልፈለገም። የአህመድ ጽናት የተማመነው አንዳች ኃይል እንዳለ እስኪያሳብቅ ድረስ በጣም ፈራ። እጆቹ ምላጭ ለመሳብ ተንቀጥቅጠዋል፣ ግን ያለቃው ትዕዛዝ ነውና ማድረግ አለበት። ይህን ካላደረገ ፀሐይ እንኳ ወደ ቤቷ ወደ ቤት ስትገባ የሱ ህይወት እንደሚያልቅ ያውቃልና ትዕዛዙን ለመፈጸም ወሰነ። አለው፣ ይቅርታ አድርግልኝ አህመድ። ሁኔታ መልካም ሰው እንደሆንክ ያሳብቃል። እንዲያው እድለቢስነት ሆኖ ይህን ህይወት እንዲትቀጥል አልፈቀደልህም አለና ጣቱን ምላጩ ላይ ሰካ። ይህን ጊዜ አንድ ምት በኃይል ተመታ ወደቀ። ጋርዱ ወደቀ መሬት ላይ ተዘርሮ ደሙ ወለሉን ሞላው። አህመድ ግን ልክ እንደሱ አይነት ክፉ አይደለምና ሀዲሞችን ጠርቶ በፍጥነት አልኮል እንዲያደርጉለትና በፋሻ ጭንቅላቱን እንዲቀጥሉለት አደረገው፣ እንዲጠቀልሉለት አደረገው። ከዚያም ያነሳበትን ሽጉጥ ይዞ ቀልሀዎቹን ይሄ የሰው ነብስ መግደያ ነው ሲል ሽንት ቤት ጨመራቸው። መሳሪያውን ደሞ ባዶ ቀፎ፣ ይህ ደሞ ያንተ ሀቅ ነው ሲል ሰጠው። ይህንን ታላቅ ጀብድ ሰርቶ ዛሬ ከጌታው ተልእኮ ሰበብ ሆኖ የአህመድን ነፍስ ያዳነው የግቢው ጥበቃ አበራ ነው። ታማኙ አበራ በያዘው ዱላ የጋርዱን አናት ሁለት ቦታ ነርክቶታል። ጋርዱም እየተንገዳገደ ወደ መጣበት እግሬ አውጭኝ ሲል ፈረጠጠ። አህመድ በጽኑ ልብና በጠንካራ እምነት ጌታውን ተደገፈ። ጠይቁኝ እሰጣችኋለሁ የሚለው ጌታችን ከደም ስራችን የቀረበው አምላክ በዚህ ጊዜ ባሪያውን አላሳፈረውም፣ አሸናፊ አድርጎ አወጣው። ሱላይማን ከዶክተር ያሬድ ጋር ወክ እያደረጉ ነው። ዶክተር ያሬድ የሱላይማን የድሮ ሰፈር ይዞት ሄዷል። ነገር ግን ሱለይማን ምንም ነገር እያየ ስላልሆነ ለትውስታ የሚሆነው ነገር አላገኘም። ነገር ግን ዶክተር ያሬድ ሳይካትሪስት ነውና ነገሮችን የሚያስታውስበት መንገድ ይረዳው ጀምሯል። አካባቢው ላይ ያሉትን ሱቆች፣ ሱፐር ማርኬቶች፣ ትላልቅ የገበያ ማዕከሎች እንዲሁም የመንግስት ተቋማትን ስም እየጠራለት ወደ ኋላ እንዲያስታውስ ለማድረግ ሞከረ። የተለያዩ ትላልቅ ካምፓኒዎችን ስም የድሮ ሰፈሩ ላይ ካሉት እየጨለፈ ጠራለት። ሰፈሩ ላይ ታዋቂ የሆኑ ሰዎችንም ስም ጭምር እየጠራ ሊያስታውሰው ሞከረ። ሱላይማን በጣም ጭላንጭል በሆነ መልኩ ነገሮችን ብቅ ጥልቅ እያሉ ጭንቅላቱን ረበሹት። ቆሞ ይንቀጠቀጥ ጀመር። ዶክተር ያሬድ ሁኔታውን ሳያስተውል ስሞችን መጥቀስ ጀምሯል። አሁን ኬብሮል ስጋ ቤት ጋር ነው ያለነው። ከፊት ለፊታችን ደግሞ አልማዝ ባልትና አለ። ሰፈሩ ላይ በጣም ታዋቂ ነች። በመቀጠል ብሎ ንግግሩን ሳይጨርስ ሱላይማን መሀል ገብቶ ቀጥሎ የኢትዮጵያ ቴሌኮም ቅርንጫፍ አለ አለው። ያሬድ የሰማውን ማመን አልቻለም። አዎ አለ አለ ሱለይማን በል በል ቀጠል፣ ከዛስ ከዛ ምን ምን ትዝ ይልሃል አለው። ሱላይማን በሁለት እጆቹ ጭንቅላቱን ደግፎ ደግፎ ይዞ ከፍተኛ የሆነ የራስ ምታቱን እየተቋቋመ እኒንጃ እኒንጃ ከዚህ በኋላ ያለውን የሆነ ለስላሳ ማከፋፈያ አለ። ዶክተር ያሬድ አሁን የሌለ ከጥቂት ጊዜ በፊት የነበረ የለስላሳ መከፋፈያ እንዳለ ያለ ያቅ ነበርና፣ አዎ አዎ፣ ሱላይማን ልክ ነህ፣ እየመጣህ ነው፣ ወደ መስመሩ እየመጣህ ነው፣ ቀጥል አለው። ሱላይማን ግን ከዚህ በላይ መጓዝ አልቻለም። ውድና የተከበራችሁ የቻናሌ የቤተሰቦች ክፍል ዘጠኝ ይህን ይመስል ነበረ። አላለቀም፣ አሁንም ቀጣይ አለው ማለት ነው። ቀጣዩን ደግሞ እንደዚሁ የማነብላችሁ ይሆናል። ቪዲዮ እንዳይረዝም ብዬ ነው። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ። እንግዲህ ያው ተንተባተቡባችሁ መሰለኝ። ከተመቻችሁም ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ በአዲስ እንደዙ በቀጣዩ ቪዲዮ እስከምንገናኝ ደግሞ ሰላማችሁ ይብዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ